ከሰውነት የራቀ ከተፈጥሮ ወግ አፈነገጠም የታሪክ ጠባሳ አሳዛኝና ዘግናኝ ወንጀል ስግብግቡ ጁንታ በማይካድራ ማንነትን መሰረት አድርጎ ከ600 በላይ ዜጎችን ጨፍጭፏል። ይህ አረመናዊ የጁንታው ሰው በላ ተግባር በዓለም አቀፍ ገለልተኛ የሰብአዊ መብት ተቋማት ብቻ ሳይሆን በኢትዮጵያ የሰብአዊ መብት ኮሚሽንም የተረጋገጠ ሆኗል። ከአንድ ቀን በፊት ታስቦበት ዝግጅት ተደርጎበት ሰዎች ከቤታቸው እንዳይወጡ ተከልክለው የከተማው መውጫና መግቢያ ኬላዎች በፖሊስና በሚሊሽያ እንዲጠበቁ ተደርገው ሰዎች ማንነታቸውን ለመለየት በመታወቂያቸው ጭምር ማጣራት ሲደረግ ቆይቶ እጃቸው ላይ የነበረ የሱዳን ሲም ካርድ ተለቅሞ ተሰብስቦ እንዲሰባበር ተደርጎ ይህ አጥቂው ቡድን ከቤት ቤት እየዞሩ በየቤት ውስጥ ያገኟቸውን እጅግ በጣም በርካታ ሰዎች በጣም ለመናገርም በሚያሳዝን በሚሰቀጥጥ ጭካኔ በተሞላበት መንገድ በርካታ ሰዎችን ከፊሎቹን በዱላ በመደብደብ በስለት፣ በጩቤ፣ በፋስ መጥረቢያ፣ በመሳሰሉት እንዲሁም አንዳንድ ሰዎች በገመድ አንገታቸው እየታነቀ ብዙ ሰዎች በእንደዚህ አይነት አሰቃቂ በሆነ አይነት መንገድ ተጨፍጭፈው ተገድለዋል። የኢትዮጵያ የሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ከፋና ብሮድካስቲንግ ኮርፖሬት ጋር በነበራቸው ቆይታ እንደገለጹት የኮሚሽኑ ከፍተኛ ባለሙያዎች የአይን ማኞች፣ የጸጥታ አስከባሪዎችን፣ የሕክምና ባለሙያዎችን በማነጋገር ቦታው ድረስ በመሄድ ጥናት አድርገዋል። እናም ነገሮች በፍጥነት ሆነዋል። ጥቅምት ሰላሳ ጠዋት መንገድ መዘጋት ጀመረ። ወደ አምስት ሰዓት ገደማ የሰዎች መታወቂያ እየታየ የሰዎች ማንነት ማጣራት ስራ ተጀመረ። ከሰዓት በኋላ ዘጠኝ ሰዓት ላይ የመጀመሪያው ጥቃት መፈጸም ተጀመረ። ከዛ ሌሊቱን ነው ሲካሄድ ያደረው። ጠዋት ላይ ጥቃቱን ሲፈጽሙ የነበሩት ቡድኖችና ሚሊሻዎች፣ ፖሊሶች ከተማውን ለቀው ወጥተዋል። ስለዚህ በጣም በፍጥነት ነበረ የተከሰተው። ዶክተር ዳንኤል እንደሚሉት ማንነትን መለየትና ግንኙነትን እንዲቋረጥ ማድረግን አካቶ ወንጀሉ ከመፈጸሙ አስቀድሞ የተደረገው ቅንጅታዊ ዝግጅት የወንጀሉን አሰቃቂነት ያሳያል። ጉዳቱም በዚያው መጠን ከፍ እንዲል ማንም ራሱን እንዳያድን አድርጓል። በዚሁ ጭፍጨፋም በርካቶች በማያውቁት ሕይወታቸውን አጥተዋል። በጣም ልብ በሚሰብር በሚያሳዝን ሁኔታ ከፍተኛ ግፍና ጭካኔ በተሞላው መንገድ በጣም በርካታ ሰዎች እስካሁን ባለን ግምት መሰረት ቢያንስ ስድስት መቶ የሚሆኑ ሰዎች በግፍ በጭካኔ ተጨፍጭፈው ተገድለዋል። ሌሎችም እንደዚሁ ብዙ የአካል ጉዳት ደርሶባቸዋል፣ እንዲሁም ንብረታቸው ወድሟል፣ ተዘርፏል። ስለዚህ ይህን የመሰለ ከባድ የሰብአዊ መብት ጥሰትና ከባድ ወንጀል ነው የተፈጸመው። ኮሚሽነሩ እንደሚሉት በዚህ የጥፋት ቡድን በርካቶች ድምፅ በሌለው መሳሪያ በአሰቃቂ ሁኔታ ተገድሏል። ሊያመልጡ የሞከሩም በጥይት ተመትቷል። ለማዳን ጥረት ያደረጉ የቤተሰብ አባላትም የጥቃቱ ሰለባ ነበሩም። እንደ ጥናቱ ግኝት ሳምሪ የተሰኘው የአካባቢው ወጣቶች ስብስብ በወቅቱ አካባቢውን ይቆጣጠር የነበረው የጸጥታ ኃይል የዚህ አሳዛኝ ድርጊት ፈጻሚዎች ናቸው። መንደሩ ስሙም ራሱ ሳምሪ ይባላል። ከዛ አካባቢ የተሰባሰቡ እና በአካባቢው የሚታወቁ የወጣቶች ቡድን ስብስብ ነው። ስለዚህ በዋነኛነት በሱ በዛ ቡድን አማካኝነት ነበረ ጥቃቱ ሲፈጸም የነበረው በከተማው መውጫና መግቢያ ቦታዎች ላይ ከአካባቢው ሚሊሻና ፖሊስ ጋር በመተባበር ኬላ አቋቁመው በየኬላው ላይ ሰው እንዳይገባ እንዳይወጣ ሲቆጣጠሩ የነበሩትም እነሱ ናቸው። ጥቃቱን በፈጸሙበት እለትም በአካባቢው ሚሊሺያና ፖሊስ እየታጀቡ ከቤት ቤት እየሄዱ ይህን ጥቃት ሲፈጽሙ የነበሩት እንደ ኮሚሽነሩ ገለጻ ጥቃት አድራሽ ሳምሬ የተሰኘው የአካባቢው ወጣቶች ስብስብና የጸጥታ ኃይል አካላት በተለይም የአማራ ብሔር ተወላጆች ላይ ጭፍጨፋውን ፈጽሟል። ማንነትን መሰረት ያደረገው ይህ ዘግናኝ ድርጊት በሰብአዊ ፍጡር ላይ የተፈጸመ በጦር ወንጀልም ጭምር የሚያስጠይቅ ሊሆን እንደሚችል ዶክተር ዳንኤል ይናገራሉ። የተፈጸመው ከፍተኛ የሰብአዊ መብት ጥሰት አንድም በሰብአዊነት ላይ የሚፈጸም ወንጀል በእንግሊዝኛው ቋንቋ ክራይምስ አጌንስት ሂዩማኒቲ ይባላል። ስለዚህ አንድም በሰብአዊነት ላይ የሚፈጸም ወንጀል የሚመስል ባህሪ ያለው ሁለትም ድርጊቱ የተፈጸመው አሁን በአገሪቷ በዛ አካባቢ ካለው ውጊያ ጋር ተያይዞ ስለሆነና በዛ አውድ ውስጥ የተፈጸመ ስለሆነ በጦር ወንጀልነትም ደረጃ ሊገለጽ ይችል ይሆናል። ግን እዚህ መደምደሚያ ላይ ገና አልደረስንም፤ ምክንያቱም ገና የተሟላ መረጃ መሰብሰብ ይኖርብናል። ሌሎች ቃለመጠይቅ ልናደርግ የሚገባን የህብረተሰብ ክፍሎች አሉ። ስለዚህ ያ ያንን እስክናሟላ ድረስ እንደዛ አይነት መደምደሚያ ላይ አልደረስንም። ነገር ግን ለማለት የምንችለው በአብዛኛው የድርጊቱ አፈጻጸምና ጠቅላላ ውጤቱ ወንጀሉ በሰው በሰብአዊነት ላይ የሚፈጸም ከባድ የሰብአዊ መብት ጥሰት ወይም የጦር ወንጀል ተብሎ ሊገለጽ የሚችል መሆኑን የሚያመለክት ጠንካራ ምልክቶችና ማስረጃዎች አሉት። የኢትዮጵያ የሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ እንዳሉት ይህ የቀደመው የምርመራ ውጤት እንጂ ለሌሎች ድምዳሜዎች አጋዥ የሚሆን ተጨማሪ ምርመራ የሚቀጥል ይሆናል። የቤተሰብ አስተዳዳሪያቸውን ያጡ የጉዳቱ ሰለባዎች አሁንም ሰብአዊ ድጋፍ ያስፈልጋቸዋልና ድጋፉ እንዲፈጥን ጥሪ አቅርቧል። ዶክተር ዳንኤል አሁንም በህግ ማስከበር ሂደት በየትኛውም ወገን የሚደረግ ንጹሐንን ተሳታፊ አሊያም ሰለባ ለማድረግ የሚደረግ እንቅስቃሴ ያስጠይቃልና ጥንቃቄ ሲሉ መክረዋል። የሲቪል ሰዎች የሲቪል ዜጎች፣ የሲቪል ነዋሪዎች ደህንነት መጠበቁን ማረጋገጥ ኃላፊነት እንዳለ በተደጋጋሚ የሚገለጸው ስለሆነም ሲቪል ሰዎችን በማናቸውም አይነት መንገድ ለጥቃት እንዲጋለጡ ማድረግ፣ እነሱን እንደ መከላከያ መጠቀም፣ ወደ ግጭት ውስጥ እንዲገቡ መገፋፋት፣ ማነሳሳት፣ እንዲሳተፉ ማድረግ ወይም በማናቸውም ቀጥተኛ ወይም ተዘዋዋሪ መንገድ አደጋ ላይ እንዲወድቁ ማድረግ በሙሉ የውጊያ ህጎችን፣ የሲቪል ሰዎችን ደህንነትን የመጠበቅ ህጎችን፣ ዓለም አቀፍ የሰብአዊ መብት ህጎችን የሚጥስ ከባድ ወንጀል ይሆናል።